ሁሉም ስማኛ ስማኝ ማር ይጣፍጣል ተብሎ ቁርስ ምሳ፣ እራት አይበላም። ስለማይበላኩን አንዲት የሰማዋት ጨዋታ ትዝ አለች። ወጣቱ ሊያገባ ፈልጎ አባቱ ጋር ሄድና አባዬ ላገባ ነው ይለዋል ለአባቱ። አባትየውም በኔ ይቅርታ ጠይቀኝ ይለዋል ለምንድን ነው ይቅርታ መጠይቅህ? ይለዋል ልጁ። ይቅርታ ጠይቀኝ አልኩ እኮ። ጥፋት የለወቅና ልጠይቅህ ምንድን ነው እሱ ሲለው ለሶስተኛ ጊዜ ይቅርታ ጠይቀኝ አልኩ፣ አረ ይቅርታ ጠይቀኝ ይለዋል። ልጁ እንደንገጠው ብሎ እሺ አባዬ ካጠፋው ይቅርታ አለ። አባትየው አሁን ማግባት ይችላል። አየ ትዳር ማለት ብታጠፋም ባታጠፋም ይቅርታ መጠየቅ ነው። ለካስ ህይወት ማለት ህይወት ማለት የገለጡትን መጽሐፍ ሳይጨርሱ እንደ መጠራት ነው። እያነበባችሁ? እንደ መጠራት ነው ህይወት ማለት ስንት የጀመርናቸው ነገሮች አሉ። አንድ ታሪክ ልንገራችሁ በጣም ስለሚገርም። ወንድዬ አሊ የታወቀ ገጣሚ ነው። በጣም ታሟል፣ እና በቃ አይተርፍም ተብሎ ቤት ሄደ። ከዛ ልጠይቀው ሄድኩኝ። ሲሄድ ለካስ ተዘጋጅቷል ሞት ሊወስደው እና አንዳንድ ነገሮችን አወራን አወራን አወራን። ከዛ በኋላ ስሞት የተቀበርኩበት ቦታ የሚቆም ሀው እንትን ነው አለ፣ ጽሁፍ ነው አለ። ያስደንግጣል አይደል? ከዛ ቀና አለና ተኝቶ ነው እንደዚህ የሚለኝ፣ እረፍት እየወሰደ ነው የማይሆነው። ማንም ተነስቶ ሩጫዬን ጨርሻለሁ የሚል ጽሁፍ ሞትኩበት ቦታ ላይ እንዲያስቀምጥብኝ አልፈልግም፣ አስደንግጥም ማለት ከዛ ምን አለኝ መሰላቸው? ሩጫዬን ልጨርስ አልጨርስ ማቀው እኔ ነኝ አለ እንዴ ሁለት እኮ ነው። በቃ ሩጫዬን ጨርሻ ሩጫ መጨረስ ምን ማለት ነው? መሮጥ ማቆም ነው። ስንት በንጥልጥል የቀረ ጉዳይ እንዳለው ያውቃል ባለቤቱ። ስለዚህ ካረፈው በኋላ እንዲጻፍለት የሚፈልገው ጽሁፍ ራሱ አዘጋጅቶ ነበር። በአንድ ዩኒቨርሲቲ ውስጥ በጣም በአስተማሪነቱ ና በጥበቡ እጅግ የተወደደ የፍልስፍና አስተማሪ ነበር። በተማሪዎቹ ሁል ጊዜ ተሸላሚ ና ተወዳጅ መምህር ነው። ብዙ ጊዜ የሚሰጠውን የፍልስፍና ትምህርት ከመጽሐፍት ላይ የተቀዳ ሳይሆን ከህይወት የተቀዳ በመሆኑ ተማሪዎች ይወዱታል ና አንዳንድ ጊዜ ይዞላቸው የሚመጣው ምሳሌ በደስታ ነበር የሚሰሙት። እና አንድ ቀን ወደ ክፍል ሲገባ ትልቅ የጠርሙስ ጆግ ነገር ይዞ ይገባል ማለት ነው እና ያስቀምጠው ና ይህንን ጆግ ትመለከታላቸዋል ተማሪዎች ወይም ልጆች ልና ከዛ ጎልፍ ኳሶች ያወጣ እና ይሞላዋል እና እስኪ ሞላ ድረስ ኳሶቹን ያደርግ እና ሞልቷል፣ አይ ነገር አልሞላም ሲላቸው ሞልቷል ይሉታል። ከዛ ከሌላ የቦርሳው ኬስ ውስጥ ደግሞ ብዙ የሰበሰባቸውን ጠጠሮች ያወጣ እና እያንቀሳቀሰ ኳሶቹን፣ በጣም ብዙ ጠጠር ሲሞላ አይተው ሳቁ። አሁንስ ሞልቷል ሲላቸው ሞልቷል ሲሉት፣ ሌላ ከረጢት ልቃ ደግሞ ሄድና አሸዋ የያዘ ከረጢት ውስጥ ያወጣ እና እያንቀሳቀሰ አሸዋውን ሲሞላ፣ አሁንም በጣም ብዙ አሸዋ ወሰደ፣ ያስቀመጠ የጠርሙስ ጆግ ማለት ነው። ከዛ አሁንስ ሞልቷል ሲላቸው አሁን በጣም ሞልቷል አሉት። ከዛ በመጠጫ ጠርሙስ የያዘው ውሃ ነበረው እና ያንን ውሃ እዛ ላይ ሲያፈሰው በጣም ብዙ ውሃ ወሰደ። ከዛ በሳቀ ተማሪዎች፣ እንትና ይሄ ጆግ ማለት የእናንተ ህይወት ነው። እነዚህ እስካሁን ያያቸዋቸው ደግሞ እናንተ ይህንን ጆግ የምትሞሉባቸው የተለያዩ ነገሮች ናቸው ብሎ ወደ ውይይቱ ገባ። ውሃው መጀመሪያ ቢሞላ ኖሮ ሌሎቹ ነገሮች ሊገቡ አይችሉም ማለት እንችላለን። እና እነዚህ ነገሮች እንዴት አድርገን ነው ቅደም ተከተላቸውን የምናደርገው የሚለው ወይስ ደግሞ እነኚህ ነገሮችስ ምንድን ናቸው ብሎ መጠየቅም ኢምፖርታንት ነው። ምክንያቱም የፕሮፌሰሩ ሲናገር የሰው ህይወትን የሚወክል ጆግ ነው ይሄ። የኛ ህይወት ውስጡ መያዝ የሚችለው ልክና መጠን አለው። ነገር ግን ብዙ ነገር ደግሞ መያዝ ይችላል፣ በትክክል በተለይ በቅደም ተከተል ካስገባ ነው ማለት ነው አንረዳማና እኔ አንድ ታሪክ ሳውዲ ላይ የሳውዲ ትልቅ ባለ ባለሀብት ከሚባሉት ራጅሂ የሚባሉ ሰው ያሉ አሁን በህይወት አሉ። አቃቸዋለሁ በአካል ሰው ሁለት ሶስት አመት አብሬያቸው ጾም አሳልፍ ያለው ረመጣል ባንክ ራጅሂ የሚባል ትልቁ ባንክ የሳቸው ነው ሳውዲ ላይ ያለው አለማችን ላይ ትልቅ ሀብት ካላቸው ሰዎች ውስጥ ናቸው። ሀብታቸውን ግን ሳይሞቱ ለልጆቻቸው ውርስ አከፋፍለዋል። ለልጆቻቸው ሙሉ ያላቸውን ሀብት አከፋፈሉና የቀረ ሀብታቸውን ፋውንዴሽን አቋቁመው እርዳታ ሰጭ ድርጅት አድርገውታል። በአለም ትልቁ የሚባለው ፋውንዴሽን ነው። ከ300 ቢሊዮን ሪያል በላይ ፈንድ የተደረገበት ነው። ራሳቸውን እዛ ውስጥ ተቀጣሪ አድርገው ነው እድሜ እስኪያልቅ ድረስ ብለው የሚሰሩት። የአለማችን ትልቁ ሀብታም ትልቁ የነገሳ ማዕከል ያላቸው ሰው ናቸውና ይሄ ሰውዬ ይ በህይወታቸው ውስጥ በድህነት ውስጥ ያደጉ ሰው ናቸው ነው በህይወታቸው ውስጥ የገጠማቸውን ገጠመ ሲናገሩ ይገርመኛል። ሰውየው አሉ በህይወታቸው ትልቁ ሰው ናቸው። ወደ 80ዎቹ መጨረሻ 90ዎቹ ውስጥ ያሉ ይመስለኛል ልጅ እያለሁ ትምህርት ቤት ተማሪ እያለሁ የደሀ ልጅ ነኝ አስተማሪያችን የፍልስጤን ዜጋ ነው ይላሉ ሲያስተምረን የሆነ ፕሮግራም ላይ የሳምንቱ የእረፍት ጊዜ በአመት የሚመጣ የልጆች የእረፍት ጊዜና መዝናኛ ፕሮግራም አለ ለዛ አንድ አንድ ብር ክፈሉ ተባለ አንድ ብር መክፈል የሚችል ቤተሰብ የለኝም ያንን ሁሉም ልጆች ተማሪዎች ክፈሉ እኔ ብቻ ቀረዋለሁ በጣም ልቤ በህይወቴ የተሰበረ ይላሉ ያችን አንድ ብር ባለማምጣቴ ና የልቤ መሰበር አይቶ የአስተማሪ ሊያግዘኝ ፈለገና ግን በቀጥታ ማገዝም ደግሞ እኔን ማሳነስ እንዳይሆን ተሰምቶት ጥያቄ ጠይቃለሁ። ለዚህ ጥያቄ መልስ የሚሰጠኝ ልጅ አንድ ብር ሸልማለሁ አላለ። ቀላል ጥያቄ ጠይቀኝ፣ ጥያቄውን እኔ መለስኩለት። አንድ ብሯን ሰጠኛለሁ። እዛ ፕሮግራም ላይ ተቀላቀሉ። በህይወቴ እንደዛን ቀን ተደስቼ አላውቅም ይላሉ። አላህ ነገሮችን ለወጣ፣ ሀብት መጣ። ሀብት ሲያገኙ የሰው የመጀመሪያ የፈለጉት ያን አስተማሪ ነበር። ያ አስተማሪ የታለ ብለው ሲሉ፣ ጅዳ ውስጥ ነው የሚኖረው። ጡረታ ወጥቷል። ኑሮ ተበላሽቶበታል። ሲያገኙት እከሌ እከሌ የሚባል ተማሪ ከዚህ አመታት በፊት ደስ ትምህርት ቤት ላይ ታስታውሳለህ? አስታውሳለሁ ሞመንቱንም ስነግረው አስታውሳለሁ አለኝ። ምክንያቱም አረሳውም፣ ምክንያቱም በዛች ስሜት ውስጥ ተፈጥራ የነበረችውን ደስታ በህይወት ውስጥ ታትማለች። አረሳውም። ና ልዩ ጊዜ ነበረች ይላቸዋል። አስተማሪው እኔ ለዛች ላደረክልኝ ውለታ ሙካፋ፣ ለዛች የምትሆንልኝ ምንድነው ለውለታ መልስ ለመስጠት ትንሽ ነገር አዘጋጅቻለሁ፣ ናና ተቀበለኝ። ውለታ ወስደው ጅዳ ላይ አለ የተባለ ትልቅ የሀብታም ሰፈሩ ዘመናዊ ቪላ፣ ይሄ ቤት ያንተ ነው አሉት። ቤት ዘመናዊ መኪና ተቀምጧል። ባንክ ውስጥ ይህን ያህል በመቶ ሺህ የሚቆጠል ሪያል አካውንት ውስጥ አስገብቻለሁ። የሂሳብ አካውንት ይሄ ነው፣ ተቀበል። በጣም ነው ብር ይሄ ሁሉ ዋጋ አላቸው። ያቻ አንድ ብር በህይወት የፈጠረች ደስታ ይህ ያክል ቢሊዮን አገኝች ዛሬ ደስታ የለኝም አሉት። ያን ያቺ ደስታ ዛሬ አላገኘኋት። ለዛ ደስታ ደግሞ ምክንያቱ አንተ፣ ይሄ ደግሞ ፈጣሪ ነው። በህይወታችን ውስጥ ብዙ ነገር ያደረገ ፈጣሪ እንዳልከው ትንሽ የሚመስሉ ግን በጣም ትልልቅ ነገሮችን የሰጠ ፈጣሪ። ትንሽ ነገር አጣን ብለን ወይም ጎደለን ብለውን አንዳንድ ጊዜ ምን ይባላል መሰለ መስሉን፣ አስተምሮት ዱዓ ስታደርግ አላህ የሚሰጥህ በጊዜ ዱዓ እናደርጋለን አደለ? ጸሎት እንጸለያለን ጌታ እናድርግልኝ ብለን ላል ትክክል። ፈጣሪ ግን የሚያደርግልን እኛ የጠየቅነው ሳይሆን ለኛ የሚጠቅመን ነው የሚያደርገው። ልዩነቱ የኔ ዱዓ ባህሪ